እስከማያማው ድረስ ፔኑ እስከማይሰማው ድረስ ሲመከር ሲገሰጽ፣ እግዚአብሔር ሆይ ጥፋቱ ሲነገረው እስከማይበሳጭ፣ እስከማይሰማው ድረስ የአንተ ህልውና የወንዶችና የሴቶች ልጆችን ህይወት እንዲሞላ ጸልያል። የአንተ ክብር የወንዶችና የሴቶች ልጆችን ህይወት እንዲሞላ ጸልያል። የዘላለም አምላክ እግዚአብሔር ሆይ ፕሬዘንስ፣ ህልውና በሌለበት ሰውን የእግዚአብሔርን ቃል መንገር፣ ጠንካራ ነገር መናገር እንደሚያሳምም አውቃለሁ። ይህ እንዳይሆን የሚያደርግ የአንተ ፕሬዘንስ የአንተ ህልውና በኢየሱስ ክርስቶስ ስም በወንዶችና በሴቶች ልጆች ላይ እንዲመጣ ጸልያ እግዚአብሔር ሆይ ብለሲንግ ውስጥ በኃይል እንዲገቡ ሞር ብለሲንግ ውስጥ እንዲገቡ ከቀን ወደ ቀን ወደሚጨምር ኢንድለስ ብለሲንግ ውስጥ እንዲገቡ የሚያደርግ ይሄ ያንተ ፕሬዘንስ ያንተ ህልውና በኢየሱስ ክርስቶስ ስም በላያቸው ላይ እንዲመጣ ጸልያል። ወንዶችን ሴቶችን ሁሉ እንዲመካ ጸልያል። ስምህ ለዘላለም የተባረከ ይሁን። አቤቱ እግዚአብሔር ሆይ ቀሪ ጊዜያችንን ቆይታችንን ሁሉ በስምህ ባርክልን፣ አቤቱ በበረከት ሙላን። በስምህ እንጸልያለን። ቆይታችን ቀሪ ጊዜያችን ሁሉ የተባረከ ይሁን በጌታ በኢየሱስ አሜን። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ወገኖቼ አስተውላችሁ ከሆነ አስተውላችሁ ከሆነ ወገኖቼ በእነዚህ ሰሞናት ወደ እኛ ክብሩ እየመጣ ነው ያለ ሲያስተዋላሶ ሲያስተዋለሰው ልበላችሁ ከሆነ ወገኖቼ በዚህ ስፍራ ክብሮ እየመጣ ነው ያለው። አምልኮው በአምልኮ ውስጡም በጸሎት ውስጡም ክብሮ እየመጣ ነው ያለው። ጌታ በቀልበብደድኛ እየመጣ ነው ያለው። ክብር ለጌታ ክብር ለጌታ ነው። ኦ ክብር ለጌታ ነው። ኢየሱስ ለዘላለም ጌታ ነው። ስለዚህ ወገኖቼ ይህንን ክብር ወገኖቼ ለመቋደስ ይህን ታላቅ ግሎሪ ለማየት እኛ ከቃሉ ጋር ለመጓዝ ለመሄድ በመጠማት በናፍቆት ልባችን ከቃሉ ጋር ሊቀኝ ያስፈልጋል። አሜን። ክብር ለጌታ ይሁን። እስቲ ባርኩት። እስቲ ባር ያውን እስቲ ባርኩት። እስቲ በደንብ ባርኩት። እግዚአብሔር የባርክ ጌታ የባር